ማርክ ጉይ ወደ ሊቨርፑል ሊያመራ ሲቀርብ ፖል ፖግባ የሞናኮ ተጫዋች ሆኗል። ሰላም ሰላም፣ እንደምን አላችሁ ውድ የማራኪ ስፖርት ቤተሰቦች ሰቦች ለእለተ እሁድ ከሀገር ቤት እስከ ባህር ማዶ የተሰሙ ስፖርታዊ መረጃዎችን ወደ እናንተ ላድርስ መጥቻለሁ። በዛሬ ቆይታዬ ከማሰማቸው መረጃዎች መካከል ዋና ዋናዎቹ ፖል ፖግባ በይፋ የሞናኮ ንብረት ሆኗል። የሮናልዶ ቡድን አልናስር አዲስ አሰልጣኝ ለመሾም ተስማምቷል። አርሰናል ወደ ሉክማን ዝውውር ተመልሷል። ሊቨርፑል ማርክ ጉይን የግሉ ለማድረግ ተቃርበዋል። ፓልሜራዝ እና ቼልሲ የዓለም ክለቦች ዋንጫ ሩብ ፍጻሜ ሲቀላቀሉ፣ ዛሬ የሚደረጉ ጨዋታዎች ትኩረትን ስበዋል። እነዚህና ሌሎችን መረጃዎች በቆይታችን በሰፊው የማካፈላቸው ይሆናል። እናንተ ብቻ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ አትዘንጉ። በመጀመሪያ ከሀገር ቤት ከተገኘ መረጃ ሀብዬ ሲጀምር 76 አትሌቶች ተመርምረው 22 ብቻ አልፈዋል። በናይጄሪያ በሚካሄደው የወጣቶች ሻምፒዮና ላይ ኢትዮጵያን ወክለው የሚሳተፉ አትሌቶች የእድሜ ምርመራ ኤምአርኤ ውጤት ይፋ ሆኗል። የኢትዮጵያ አትሌቲክስ ፌዴሬሽኑ በአጠቃላይ በሁለቱም እጾታ ለ76 አትሌቶች የእድሜ ምርመራውን አድርጓል። በዚህም መሰረት የእድሜ ምርመራውን ካደረጉት 76 አትሌቶች መካከል በሁለቱም እጾታ በድምሩ 22 አትሌቶች ምርመራውን አልፈዋል። ምርመራውን ካለፉት 22 አትሌቶች ስድስቱ ወንድና ቀሪዎቹ 16 አትሌቶች ሴቶች መሆናቸውን ፌዴሬሽኑ በይፋዊ የፌስቡክ ገጹ አስታውቋል። አሁን ደግሞ ከባርማሩ ወደ ተገኙ መረጃዎች ሳልፍ በቅድሚያ የማገኘው በዝርዝር የምንመለከታቸውን የዝውውር መረጃዎች ነው። ፖል ፖግባ በይፋ ሞናኮን ተቀላቅሏል። ፈረንሳዩ የማልሜዳ ተጫዋች ፖል ፖግባ የፈረንሳይን ክለብ ሞናኮን መቀላቀሉ ይፋ ተደርጓል። ሞናኮ የ32 ዓመቱን የማልሜዳ ተጫዋች ፖል ፖግባ በነጻ ዝውውር በሁለት አመት ኮንትራት ነው ያስፈረሙት። ፖል ፖግባ በእግር ኳስ ህይወቱ ለመጀመሪያ ጊዜ በፈረንሳይ ሊግ የሚጫወት ይሆናል። ፖግባ በሞናኮ ቤት የስምንት ቁጥር ማያ እንደሚለብስ ተገልጿል። ቼልሲ ብራዚላዊን ጁዋ ፔሮንን ለማስፈረም እየጣሩ ነው። የኢንዞ ማሬስኮ ቡድን የሆነው ቼልሲ እና ኒኮስ ዩናይትድ የብራይተኑን የፊት መስመር ተጫዋች ጆዋ ፔሮን ለማስፈረም ፉክክር ላይ መሆናቸው ተገልጿል። ብራይተን ለ23 ዓመቱ ብራዚላዊ አጥቂ ጆዋ ፔሮ እስካሁን የቀረበ ጥያቄ አለመቀበሉ ተነግሯል። ሁለቱ ክለቦች ተጫዋቹን ወደ ቡድናቸው ለመቀላቀል ከብራይተን ጋር በንግግር ላይ መሆናቸው ተዘግቧል። ተጫዋቹ ባሳለፍ ነው የውድድር ዓመት ለብራይተን 30 ጨዋታዎች ሲያደርግ 10 የፕሪሚየር ሊግ ግቦችን አስቆጥሮ 6 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ከዚሁ ከሰማዮቹ ቤት ሳንወጣ ወሳኝ መረጃ አለኝ። ሰማዮቹ ተጫዋች ለማስፈረም ተስማምተዋል። የለንደን ክለብ የሆነው ቼልሲ የቦሪሲያ ዶርትመንድ የክንፍ አጥቂ የሆነው ጄሚ ባይኖን ጊተንሰንን ለማስፈረም ከዶርትመንድ ጋር ከስምምነት ላይ ደርሰዋል። ጄሚ ጊተንሰን በቼልሲ ቤት እስከ 2032 የሚያቆየውን የሰባት አመት ኮንትራት ይፈርማል። ተጫዋቹ የህክምና ምርመራውን በለንደን ትላንት ለማድረግ መገኘቱም ተገልጿል። አልናስር አዲስ አሰልጣኝ ሊቀጥር ነው። የሳውዲ አረቢያው ክለብ አልናስር ፖርቹጋላዊውን አሰልጣኝ ጆርጅ ጄሱስን በኃላፊነት ለመሾም ከስምምነት መድረሱ ተገልጿል። የቀድሞ ያሊላ አሰልጣኝ ጆርጅ ጄሱስ በቅርቡ ኃላፊነቱን ተረክበው ስራቸውን እንደሚጀምሩ ተዘግቧል። የቡድኑ አምበል ክርስቲያኖ ሮናልዶ አሰልጣኙ ቡድኑን እንዲረከቡ ፍቃደኛ መሆኑን ማረጋገጫ መስጠቱ ተገልጿል። አልናስር ከቀናት በፊት ከጣሊያናዊ አሰልጣኝ ስቴፋኖ ፒዮሊ ጋር መለያየታቸው ይታወሳል። ሊቨርፑል ማርክ ጉይን ለማስፈረም ተቃርቧል። በዝውውር መስኮቱ እስካሁን ድረስ ሶስት ተጫዋቾችን ወደ ቡድኑ በይፋ የቀላቀለው የአርን ስሎቱ ሊቨርፑል አሁን ደግሞ የክርስቲያን ፓላስ ተከላካይ የሆነውን ማርክ ጉይን ለማስፈረም እጅጉኑ መቀረባቸውን መቃረባቸውን ሪፖርቶች ጠቁመዋል። እንደውም ሚረር ስፖርት እንደገለጸው ማርክ ጉይ የሊቨርፑል ተጫዋች መሆኑ የጊዜ ጉዳይ ብቻ ነው። ቀያዮቹ ለተጫዋቹ ዝውውር ለፓላስ 45 ሚሊዮን ፓውንድ ለመክፈል እየተነጋገሩም ይገኛል። ፊነርባቼ የጆን ዱራን ፈላጊ ሆነው ብቅ ብለዋል። የቱርኩ ክለብ ፊነርባቼ የአልናስር አጥቂ የሆነውን ኮሎምቢያዊን ጆን ዱራነን ለማስፈረም እጅጉኑ እየተንቀሳቀሱ እንደሆነ ሪፖርቶች ጠቁመዋል። የክለቡ አሰልጣኝ ጆሴ ሞሪኖ የ21 ዓመቱ አጥቂ የቡድናቸው አካል እንዲሆኑ ይፈልጋሉ። ፊነርባቼ ተጫዋቹን በቋሚ ውል ለማስፈረም ፍላጎት ቢኖራቸውም አልናስሮች አጥቂውን በውሰት ውል መልቀቅ እንደሚፈልጉ ተገልጿል። አርቢ ሌብዚክ ኢሌት ፈላጊ ሆኖ ብቅ ብሏል። የጀርመን ክለብ የሆነው አርቢ ሌብዚክ እንግሊዛዊውን የሊቨርፑል አማካኝ አርቬ ሂሌትን ለማስፈረም ወደሚደረገው ፉግር መግባቱ ተገልጿል። በተለየ ሚና በመሀል ሜዳ ኳሷን የሚዘውራትን አርቬ ሂሌትን ለማስፈረም ብራይተን ና ዌስታም ሌሎቹ ፈላጊ ክለቦች ናቸው። አርሰናሎች ዳግም ወደ ሉክማን ዝውውር መመለሳቸው ተነግሯል። በአዲሱ ስፖርቲንግ ዳይሬክተራቸው አንድሪያ ቤርታ ስር አሪፍ የዝውውር ጊዜን እያሳለፈው የሚገኙት መድፈኞቹ ከዚህ ቀደም አዴሞላ ሉክማንን ለማስፈረም ያደረጉት ንግግር ሳይሳካ የቀረባቸው ቢሆንም አሁን ዳግም ወደ ንግግር ገብተዋል። አርሰናሎች የአትላንታውን የፊት መስመር ተጫዋች ለማስፈረም ወደ ንግግር የገቡ ሲሆን፣ የአሁኑ ንግግር ለመድፈኞቹ አሪፍ እድል ያለው ነው። ምክንያቱም ሉክማን በዝውውር መስኮቱ ከአትላንታ ጋር ሊለያይ ይችላል። ባየር ሙኒክ እና ናፖሊ የግሪሊሽ ፈላጊ ናቸው። የጀርመኑ ባየር ሙኒክ እና የጣሊያኑ ክለብ ናፖሊ የማንቸስተር ሲቲው የፊት መስመር ተጫዋች ጃክ ግሪሊሽን ለማስፈረም ፍላጎት ማሳየታቸውን ስፖርት ቤልድ ዘግቧል። አንዳንድ የፕሪሚየር ሊግ ቡድኖችም ተጫዋቹን በውሰት የማስፈረም ፍላጎት እንዳላቸው ተገልጿል። ጃክ ግሪሊሽ የዝውውር ሂሳቡ 28 ሚሊዮን ዩሮ ነው። አጫጭር የዝውውር መረጃዎችን ስንመለከት ኤሲ ሚላን ካይሎ ገርን በክለቡ ያለው የውሰት ውል አጠናቆ ወደ ማንቸስተር ሲቲ መመለሱን ይፋ አድርጓል። ሪያል ቤትስ ሮድሪጎ ሪኬልምን ከአትሌቲኮ ማሪድ ለማስፈረም ተስማምቷል። ኤሲ ሚላን ሳሙኤል ሪችን ከቶሪኖ በ25 ሚሊዮን ዩሮ የዝውውር ሂሳብ ለማስፈረም ከስምምነት ደርሷል። ቪክተር ቦኒፌስ የአልና ስር ኢላማ መሆኑ እየወጡ ያሉ ዘገባዎች ገልጸዋል። የመጨረሻው የዝውውር መረጃዊን ስንመለከት ጋብሪኤል ማርቲኔሊ ለአልናስር ለመፈረም ከአልናስር ጋር ውይይት ያደረገ ቢሆንም የአልናስሮች ዋና ኢላማ የሊቨርፑል ሊዩስ ዲያዝ ማስፈረም እንደሆነ ጃኮብ ቤን ገልጿል። አሁን ደግሞ ከዝውውር ውጪ ወደ ተገኙ መረጃዎች ስናልፍ በቅድሚያ ጥሎ ማለፍ ላይ የደረሰውን የ2025 የዓለም የክለቦች ዋንጫን እንመለከታለን። ትናንት በይፋ የአስራስድስቱ ጥሎ ማለፍ ጨዋታዎችን ማድረግ የጀመረው ውድድሩ ሁለት የሩብ ፍጻሜ ተፋላሚ ቡድኖችን ለይተዋል። በዚህም መሰረት ፓልሜራስ እና ቼልሲ ሩብ ፍጻሜውን የተቀላቀሉ የመጀመሪያ ቡድኖች ሆነዋል። ትናንት ምሽት የተደረጉ ጨዋታዎችን በዝርዝር ስንመለከት በቅድሚያ ምሽት አንድ ሰዓት ሲል በሊንኮንን ፋይናንሻል ፊልድ የተደረገውን የፓልሜራስ ና ቦታፋጎን ጨዋታ ስንመለከት አሸናፊውን ለመለየት 120 ደቂቃ የፈጀ ሲሆን ፓልሜራስ መቶኛ ደቂቃው ላይ በፓሊኒዮ አማካኝነት ባስቆጠረው ግብ አንድ ለዜሮ በማሸነፍ ሩብ ፍጻሜውን ተቀላቅሏል። በጨዋታው በአሸናፊ ቡድን ፓልሜራስ በኩል ጎሜዝ በሁለት ቢጫ ካርድ ከሜዳ በቀይ ካርድ ተሰናብቷል። ምሽት አምስት ሰዓት ሲል የጀመረውን ተጠባቂ የቤኔፊካና ና የቼልሲን ጨዋታ ስንመለከት ቼልሲዎች አራት ለአንድ በማሸነፍ ሩብ ፍጻሜውን ተቀላቅለዋል። በተመሳሳይ አሸናፊውን ለመለየት 120 ደቂቃ የፈጀ ጨዋታ ነበር። ቼልሲ አስቀድሞ በሪስ ጄምስ ግብ ቀዳሚ ቢሆንም የኋላ ኋላ በ95ኛው ደቂቃ ላይ በተገኘች የፍጹም ቅጣት ምት ቤኔፊካ በአንያል ዲማሪያ አማካኝነት ግብ አስቆጥሮ አንድ ለአንድ ሆነው ወደ ተጨማሪ ደቂቃ አምርቶ ነበር። ቢሆንም ግን የተጨማሪ ደቂቃው እንደተጀመረ ቤኔፊካ በቀይ ካርድ ተጫዋሹን ካጣ በኋላ እጅጉን ቼልሲ በጨዋታው የበላይነት ወስዶ ነበር። በዚህም ከተጨማሪ ሰዓቱ በከረፍት ከተመለሱ በኋላ ቼልሲ በክሪስቶፈር ንኩንኩ፣ ፔሮ ኔቶ እና ዲዩ ባሪ ሃል አከታትሎ ባስቆጠራቸው ግቦች የጨዋታውን ውጤት ወደ አራ ለአንድ በመቀየር ቼልሲዎች ሩብ ፍጻሜውን መቀላቀል ችለዋል። የጨዋታው ኮከብ ተጫዋች ተብሎ የተመረጠው የሰማዮቹ አማካኝ ሞይሴስ ካሴዶ በጨዋታው ቢጫ ካርድ መመልከቱን ተከትሎ በሩብ ፍጻሜው ለቼልሲ አገልግሎት አይሰጥም። በሩብ ፍጻሜው ቼልሲዎች ፓልሜራስን የሚገጥሙ ይሆናል። የጥሎ ማለፍ ጨዋታዎቹ ዛሬም ሲቀጥሉ ምሽት አንድ ሰዓት ሲል ተጠባቂ የሆነ መርሃ ግብር በፓሪስ ሴንት ዠርመን እና በሊዮኔል አንድረስ ሜሲው ኢንተር ማያሚ መካከል ይደረጋል። ፒኤስጂ በመደባነ ተደርድሮ የነበረ ሲሆን በመደቡ ፒኤስጂ በምድብ ሁለት ነበር ተደዶል የነበር ና በምድቦ ካደረጋቸው ሶስት ጨዋታዎች ሁለት አሸንፎ አንድ ጨዋታ ተሸንፎ ነው ለጥሎ ማለፉ ይበቃው። በአንጻሩ የሊዮኔል ሜሲ ኢንተር ሚያሚ በምድቦ ካደረጋቸው ጨዋታዎች አንድም ሽንፈት ሳይቀመስ ሁለታቻ ተለያይቶ አንድ ጨዋታ ድል አድርጎ ነው ወደ ዛሬው የጥሎ ማለፉ ጨዋታ ይበቃው። የሁለቱ ቡርኖ ጨዋታ ምሽት አንድ ሰዓት ሰባ አንድ ሺ ተመልካች በሚይዘው ሜርች ዴስ ቤንዝ ስታዲየም ይደረጋል። ምሽት አምስት ሰዓት ሲል ወደሚጀምረው የፍላሚንጎ ና ባየር ሚኒክ ጨዋታን ስንመለከት የብራዚሉ ክለብ ፍላሚንጎ በምድብ አራት ተደርድሮ የነበረ ሲሆን ካደረጋቸው ሶስት ጨዋታዎች አንዳቸው ተለያይቶ ሁለት ጨዋታ አሸንፎ በምድቡ ከነበረው ቼልሲ በላይ በመሆን አንደኛ በማጠናቀቅ ነው ለጥሎ ማለፉ የደረሰው። በሌላ በኩል በምድብ ሶስት ተመድቦ የነበረው የጀርመኑ ኃያል ክለብ ባየር ሚኒክ በምድቡ አንድ ጨዋታ ተሸንፎ ሁለት ጨዋታ አሸንፎ ሁለተኛ በመውጣት ነው ለዛሬው የጥሎ ማለፍ ጨዋታ የበቃው። የሁለቱ ቡድኖች ፍልሚያ ምሽት አምስት ሰዓት በሃርድ ሮክ ስታዲየም ሲደረግ እንግሊዛዊ አልቢትር ማይክል ኦሊቨር ጨዋታውን በዋና ዳኝነት ይመሩታል። ከዓለም ክለቦች ዋንጫ ውጪ ወደ ተገኙ መረጃዎች ሳልፍ በቅድሚያ የየርገን ክሎፕን ትችት እንመለከታለን። የክለቦች ዓለም ዋንጫ የደከመ ሀሳብ ነው ይላሉ ክሎፕ። ጀርመናዊ አሰልጣኝ የርገን ክሎፕ አዲሱን የክለቦች ዓለም ዋንጫ ውድድር መጀመር ሀሳብ የማይረባ ሀሳብ ሲሉ ተችተውታል። የክለቦች ዓለም ዋንጫ የመጀመር ሀሳብ በእግር ኳስ ከተገበሩ ጥሩ ያልሆኑ ውሳኔዎች መካከል የከፋው ነው ሲሉ የርገን ክሎፕ ተናግረዋል። በሚቀጥለው የውድድር ዓመት በውድድሩ ያሉ ተጫዋቾች ገጥሟቸው የማያውቅ ጉዳት ይገጥማቸዋል የሚል ፍራቻ እንዳላቸውም የርገን ክሎፕ ገልጸዋል። እንግሊዝ ሻምፒዮን ሆናለች። የእንግሊዝ ከ21 ዓመት በታች ቡድን ከጀርመን አቻዋ ጋር ያደረገችው መቶ 120 ደቂቃ የፈጀ የአውሮፓ ዋንጫ ፍጻሜ ጨዋታ 3 ለ2 በማሸነፍ ሻምፒዮን ሆናለች። የእንግሊዝን የማሸነፊያ ግቦች ሃርቪ ሄሌት ዊኪንሰን ና ጆናታን ሮ አስቆጥረዋል። የሊቨርፑል አማጋኝ ሃርቪ ሄሌት በወድሩ ለትናንሽ አንበሳዎቹ አምስት ግቦችን ማስቆጠር ችሏል። የእንግሊዝ ከእንግሊዝ ከ21 ዓመት በታች ብሔራዊ ቡድን በተከታታይ ለሁለተኛ ጊዜ ነው ሻምፒዮን መሆን የቻለው። አርቬሌት የወድሩ ምርጥ ተጫዋች በመባል መመረጥ ችሏል። እንግዲህ ውድ የተከበራችሁ ተከታዮቻችን ለቀን 22 10ኛ ወር 2017 ዓ.ም ተመረጥ እለተ እሁድ ጠዋት የያዝኩላችሁ መረጃዎች የእስካሁኑ ይመስሉ ነበር። መልካም ጊዜ።